የአውራምባ ማህበረሰብ እውነት ክቡር ዶክተር ዙምራ የመሰረቱት ማህበረሰብ ነው ወይስ በወቅቱ የነበሩት ግራ ዘመም ፖለቲከኞች ያቀናበሩት ሴራ? እንዲሁም የአውራምባ ማህበረሰብ እውነት በዛች በፎገራ ወረዳ በአውራምባ ቀበሌ ተጀምሮ በፍቅር የተጀመረ የተመሰረተ ማህበረሰብ ወደ ሌላው የሀገሪቷ ክፍል እንዲሁም ደግሞ ወደ ዓለም ክፍል ለማዛመት የታሰበ መልካም ስራ ወይንስ በዛ በተለይ ቀድሞም እንደምናውቀው በታሪክ ጠላት ያስቸግርበት የነበረውን ድንበር ድንበር ጠባቂ የነበረውን ሀገር ገንቢ የነበረውን ጠንካራ አባታዊ አስተዳደር ፓትሪያርካል ስትራክቸር የነበረውን አባታዊ ስርዓት ወንዱን ለማድከም በሚስቱና በልጆቹ በኩል በሚነሳ በእኩልነት ሰበብ አከርካሪውን ለመስበር የተሰራ ሴራ። እስኪ ስለ እነዚህ ጉዳዮች እናውራ። በርካታ ጥናቶች አሉ፣ እንቀጥልበታለን። ከዛ በፊት ግን ዮጊ የገላ ሳሙና። ዮጊ የገላ ሳሙና ላለፉት ስድስት ዓመታት ሳዘጋጀው ስታጠብበት የነበረ ሳሙና ነው። ኤድብል ከሆኑ ለምግብነት ከሚውሉ ዘይቶች አዘጋጀዋለሁ። እጅግ በጣም ጤናማ ቆዳችንን ልስላሴውን ወዙን ጸጉራችንም እንዲሁ በመጠበቅ የመሰከርን ለሳሙና ነው። ከወዳጆች ጋር እንታጠበታለን። ኤድብል ከሆኑ ዘይቶች አዘጋጀዋሉ ለምግብነት የሚሉ ጤንነቱ፣ ከዛ አንፃር ነው የምነግራችሁ ጤናማ መሆኑ። ከዛ ባሻገር ይህን ሳሙና አረፋ እንዲያወጣ ረጅም ጊዜ እንዲቆይ እንዲጠነክር ብዬ የምጨምርበት ምንም አይነት ኬሚካል የለም። የሚታወቁ ሁለት፣ ሶስት፣ አራት ግብአቶች አሉ፣ በቃ አለቀ። እንደ ሌሎች ሳሙናዎች ብዙ አይነት ግብአት የምታገኙበት አለም። ስለዚህ እነዛ ሁሉ ሌላ ሳሙና ላይ የሚገቡ ኬሚካሎች በመቅረታቸው በዚህ ሳሙና ላይ ሰውነታችን ነጣ የነገረጣ ጸጉራችን የከረችፍ የነበረው ነገር ለማስቀረት ችለናል። በ75 ግራም 300 ብር አዘጋጅተነዋል። እኛ እንደተጠቀምንበት አንተም ወስደ እንድትጠቀምበት እንመክርሃለን። ከዛ ባሻገር ግን ይህን ሳሙና ገዝተህ አንተም ወዳጆችም ስትጠቀሙበት እኛ በዚህ ቻናል ላይ በትውልድ ውስጥ ልናደርስ የምንፈልገውም መልካም የሆነ ተጽዕኖ እንዲሁም ደግሞ በተለይም ደግሞ ወንዶቹን በመገንባት ወንዶቻችንን በመገንባት ደረጃ ከሚነገራቸው ያልጫነት ትምህርት በተቃራኒ አባታቸው እንዳሰበላቸው እና እንደ አስቀመጠላቸው ዓላማ እንደሰጣቸው ጸጋ ኃይለኛና ጠንካራ ሆኖ እንዲያድጉ የምንሰራው ፖዚቲቭ ኢምፓክት ተካፋይ ትሆናለህ። ልመን አይደለም፣ ፈቃደኛ ኮንክ ነው። ወደ አውራምባ ማህበረሰብ ስንመጣ አውራምባ ማህበረሰብ እንግዲህ ይሄ ከማህበረሰባችንን ማህበረሰባችንን በተለይ ጾታዊ ሚና የለም ተብሎ ጾታዊ ሚና ለማስቀረት የሚጥሩ አካላቶች እንዴት አድርገው ትውልዳችንን ወይም ማህበረሰባችን እንዴት አድርገው እንደሚያዳክሙት በተለይም ደግሞ ወንዱን እንዴት አድርገው እንደሚሰልቡት፣ ሴቶቹንም ደግሞ እህቶቻችን ልጆቻችንን ደግሞ እናቶቻችን ሚስቶቻችን እንዴት አድርገው አመፀኛ እንደሚያረጓቸው በምሰራቸው ጥናቶች ውስጥ አንዱ የተካተተ የጥናት ክፍል ነው። የአውራምባ ማህበረሰብ በቅርበት ነው የምከታተለው፣ በቅርበት ነው የማጠናው፣ በማገኘው መረጃ ማለት ነው። በእኛ ሀገር እንግዲህ ጥናት ስትሰሩ ትልቁ እንቅፋት የሚሆነው ምንድነው መሰላችሁ? መረጃ መደበቅ ነው። መረጃ መደበቅ በነገራችን ላይ መንግስታዊ ተቋማት ምናምን ይባላል እንጂ ሃይማኖታዊ ተቋማትም፣ ስለ እውነት ነው የቆምነው የሚሉትም እውነትን እናገራንን የሚሉትም አብዛኞቹ ደላላ ነጋዴዎች ስለሆኑ አስመሳይ ደላላ ነጋዴዎች ስለሆኑ መንፈሳዊ ተቋማት ነው፣ ይሄ ቤተክርስቲያንም ጭምር ነው የምላችሁ ነጋዴዎች ስለሆኑ ያንን መረጃ እንዲሰጧቸው ፈቃደኛ አይደሉም፣ ይደብቁታል። በጣም ብዙ ቦታዎች ላይ እዞራለሁ እኔ መረጃ ፍለጋ። ብዙዎቹ በራቸውን ይዘጉባቸዋል። ያው ሰልችቷቸው እንድትመላለሱ የሚሰጧቸው መልስ አለ አስገዳጅ የሆነ የመንግስት ትእዛዝ ከሆነ ሊሰጥ ይችላል። በተረፈ ግን ያው አስገዳጅ መንግስት ትእዛዝ ትውልዱን ለሚሰልብለት ነገር መንግስት ምንም አይነት መረጃ አይፈልግም ከነዛ ተቋማት። ስለዚህ ይሄ ከኦርቶዶክሳዊ ቤተሰብ ጋር በማደርገው ጥናት እንዲሁም ደግሞ አሁንም አውራምባ ማህበረሰብ ጋር በማደርገው ጥናት መረጃዎች በጣም እቸገራለሁ ለማግኘት። በዚህ አጋጣሚ ይህን የምትሰሙ ከአውራምባ ማህበረሰብ ጋር የምታውቁት መረጃ ካለ ያላችሁ እጃችሁ ላይ መረጃ ካለ ብታቀብ ደስ ይለኛል። ምክንያቱም እዛ ውስጥ በጣም ብዙ ሸፍጥ ይታየኛልና ማለት ነው። አንዳንድ ነገሮችን እናንሳ ዛሬ እንደው እንደ መነሻ። በተረፈ ሌላ ቀን እጅ ላይ ያሉትን መሳሪያዎች የሚያግዙኝን መሳሪያዎች ተጠቅሜ እነሱን አስተካክዬ ሌላ ቀን የተደራጀ መረጃ አቀርብላችኋለሁ። ዛሬ ግን ማንሳት የፈለኩት ከመነሻው ጀምሮ አስራ ዘጠኝ ስልሳዎቹ ጀምሮ ተነሳ ይባላል አውራምባ ማህበረሰብ። በዛ ጊዜ የልጅነታቸውን አስተዳደግ ሲናገሩ ክቡር ዶክተር ዙምራ ኑሩ የልጅነት አስተዳደጋቸውን ሲናገሩ በልጅነታቸው የእናታቸው ነገር የሴቶቹ መበደል ምናምን በጣም ያስጨንቃቸው እንደ ነበር ይናገራሉ። በጣም የማረሳውና ፈልጓሉ ብዬ ያስኩት ነገር አንዱ በአስተዳደጋቸው ዶክተር ዙምራ ኑሩ አንቺ ይባሉ ነበረ። ሚንስ ከልጅነታቸው ጀምሮ ወንድ የሚመስል መልክ አልነበራቸውም። ንግግራቸውም፣ መልካቸውም፣ ቅርጻቸው ሰውነታቸውም ራሱ የወንድ አልነበረም። አሁንም ስታዩዋቸው ዶክተር ዙምራ ኑሩ ምንም የወንድ የሚመስል ፊት የላቸውም፣ ፌስ ወይም ደግሞ ፋሻል የሆነ አጥንትም ሆነ ጺምም የላቸውም። አይደለ? ፎቷቸውን እዚህ ላይ አስገባላቸዋለሁ። በአጋጣሚ የባህልና የሚስቱን የቅርብ ጊዜ ፎቶ ታዘቡትና፣ እናንተም የራሳችሁን ግምት ውሰዱ። እኔስ አንቺ ይባሉ ነበር። ያ ማለት እንግዲህ ከልጅነታቸው ጀምሮ ወንዳ ወንድ የሆነ ማስኩሊን የሆነ ካራክተር ኔቸር ካልቲቬት አልተደረጋላቸውም። በዛ መልክ አላደጉም። በተፈጥሮም የሆነ ነገር ይኖራቸዋል ብዬ አስባለሁ። ይህንን ያው ማንም አይነግራችሁም። እናንተ እኔ እያንዳንዱ ቪዲዮ ሳየው ኦልሞስት ሁሉንም ቪዲዮዎች አይቻሉም ማለት ትችላሉ። ከአውራምባ ማህበረሰብ ጋር የተሰራውን ኦልሞስት የምልበት ያው ሁሉንም አይቻሉ ብዬ በድፍረት መናገር ስለማልችል ነው። ግን ብዙዎቹን አይቻሉ ከ30 40 በላይ የሆኑ ቪዲዮዎች ማለት ነው። እዛ ውስጥ ስታዩ ዶክተር ዙምራ ኑሩ ሲናገሩም ሲሄዱም ሌላም የሚወጣቸው ድምፅም ሆነ ፋሻል ኤክስፕሬሽናቸው ጋር ስትመጡ ምንም ማስኩሊን የሆነ ትሬት እንደሚጎላቸው ማስኩሊን የሆነ ትሬት እንደሚጎላቸው ትረዳላችሁ። ይህን ፎቶንም የማያይዝላችሁ ፎቶ ላይም እንደዛው ስለዚህ በዛ ወቅት ላይ እንግዲህ ዶክተር ዞር ምራኑሩ ይሄ ጥያቄ ብዙ ሲሞግታቸው ነበረ። ከሰው ሊረዳቸው አልቻለም። የሚረዳቸው ሰው ሲያጡ በወቅቱ የተለያዩ እዛ አካባቢ ለመኖር ሲሞክሩ ከአንዱ ቦታ ወደ አንዱ ቦታ ሲሰደዱ ከአይንዶ እንደዚህ አይነት ስቶሮች አሉ። ከዛ ወደ ደቡብ ሄደው ከደቡብ ደግሞ ተመልሰው እንደምት ይናገራሉ። ከሞላ ጎደል በደርግ ስርዓት ብዙም አልተመቻቸውም። ለምን በደርግ ስዓት ብዙ ግራም ዘመም እርስ በርስ የማይስማሙ እርስ በርስ የሚገዳደሉ የፖለቲካ ክንፎች ነበሩ። እነ ህወሓት ነበሩ፣ ነ መኢሶን ነበሩ፣ ነ ኢህአፓ ነበሩና ሌሎችም ሁሉም ግራ ዘመም ናቸው። ሁሉም ግራ ዘመም ናቸው። ነገር ግን እርስ በርስ አንዱ የአንዱን ልጅ ሲበላ ሲገድል፣ ሲተራረዱ የኖሩ ማህበረሰብ የፖለቲካ ክንፎች ናቸው። ስለዚህ ደርግም ራሱ ይጠረጥራቸው ነበረ ከህወሓት ጋር ወይም ከሌላውም ጋር እሳቸውም እንደሚሉት እንግዲህ ከፖለቲካ እንቅስቃሴ ጋር ይጠረጠሩ ነበር። ያው እኔም እጠረጥረዋለሁ ያን ጉዳይ። ደርግ ለራሱ ፈርቶ ነው የሚጠረጠረው ወይም ለራሴና ለልጆቼ ፈርቼ ነው የምጠረጠረውና በወቅቱ ብቻ ወደ ደቡብ ሄደው ከዛ በኋላ ወደ ተመልሰው ወደ ጎንደር ይመጣሉ። ከሞላ ጎደል ታዲያ እዚህ ውስጥ የማየው ነገር ምንድ ነው? የአውራምባ ማህበረሰብ፣ ከሞላ ጎደል መንሰራራት የጀመረው እሳቸው እንደሚሉት በዛ ወቅት ከነዚህ ሰዎች ጋር ጀመርኩት ይበሉ እንጂ ከሞላ ጎደል ማንሰራራት የጀመረው በኢህአዴግ ዘመን ነው። ወይም ደግሞ ህዋት ስልጣ ሲዝ ነው ማንሰራራት የጀመረው ደህና ቦታ መያዝ የጀመሩትና ማደግ የጀመሩት። በጣም ትልቁ ጥርጣሬን የሚጨምርብኝ ነገር ታዲያ ትልቁ ጥርጣሬን የሚጨምርብኝ ነገር ታዲያ ምንድን ነው የአውራምባ ማህበረሰብ አሁን ባለበት ሁኔታ ከመጀመሪያ ጀምሮ፣ እንደዚህ ዝርዝር ጉዳይ ውስጥ አንገባም። ያንን በደንብ የተደራጀውን የጥናት ውጤት ሌላ ላፕቶፕ ምናምን ሳዘጋጅ አቀርብላችኋለሁ። እና የአውራምባ ማህበረሰብ ታዲያ አሁን ላይ ሆናችሁ ስታዩት ማን ነው የሚደግፈው ብላችሁ ስታስቡ አሁንም አሁንም የዛ ጊዜ የነበሩ ያ ትውልድ ላይ የነበሩ አሁንም ያሉ ግራ ዘመሞች ወዘር ዚያር ህዋት ናቸው፣ ወይም ደግሞ የኢህአፓ ደጋፊዎች ናቸው፣ ወይም አፍቃሪ ኢህአፓ ናቸው። ብቻ ወጣም ወረደም ሁሉም አፍቃሪ ማርክሲስታዊ ማርክስ ናቸው፣ ሁሉም የካርል ማርክስ አድናቂዎች ናቸው። እንግዲህ ካርል ማርክስ ጋር ስንመጣ ከዚህ በፊት ነግሬያቸዋለሁ። ስለ ካርል ማርክስ በተቻለ መጠን አንብቡ፣ የራሱን ማኒፌስቶንም አንብቡት። ካርል ማርክስ ወንድ ጠልን ነው፣ አባታዊ ሥርዓትን ጠልን ነው፣ አባትነትን ጠልን ነው። እሱ በአባትነት ወድቆ ከስሮ ቤተሰቦቹን የበደለ አባት ነው። ከዚህ ውስጥ ከዚህ የተነሳ ራሱን እንኳን አይወዶም። አባት ያደረገውን የአባትነት ኢሴንስ ራሱ አይወዶም። ፈጣሪ አባታችንንም አይወዶም፣ ያው እግዚአብሔርንም አይወዶም፣ ሃይማኖትንም አይወዶም። ከሴጣን ጋር ተዛምጄ ከሴጣን ጋር ለድሮ እግዚአብሔር መንግስት የነበረች ነፍሴ አሁን ለሴጣን ለገሃነም ሆናለች የሚል ግጥም ነገር አለው አደለ። ከአይንዶ ከፈለጋችሁ እዚህ ኮሜንት ውስጥ አስቀምጠላችኋለሁ፣ እሱን ግጥም ከፈለጋችሁ የእሱ ግጥሞች አንድ ብቻ ደ ተደጋጋሚ እንደዚህ አይነት ግጥሞች አሉት፣ ከሴጣን ጋር የተሻረከበት የተዛመደበት የተዋደደበትን ግጥም ማለት ነው። አይኒዌስ ግን ታዲያ ምን ልላቸው ፈልጌ ነው፣ እነዛ ግራ ዘመም ሰዎች ናቸው። አሁንም የአውራምባ ደጋፊዎች እነዚህ ሰዎች ጋዜጠኞች ናቸው። በስም አቃቸዋሉ በመልክ አቃቸዋሉ። ጋዜጠኞች ናቸው። የፖለቲካ ሰዎች ናቸው። እዛ ድረስ ሄዶ ኢንተርቪው የሚያደርጉት የፖለቲካ ሰዎች ናቸው። ፎቶቸውንም አገናኛላቸዋሉ እዚህ ካስፈለገ ቪዲዮ ላይ ማለት ነው። የፖለቲካ ሰዎች ናቸው። የጋዜጠኞች ናቸው። ሌላ እንደዚህ ከሚዲያ ጋር ከኮሚኒኬሽን ጋር የሚሰሩ ሰዎች ናቸው። ዊች ሚንስ ዚ ሃቭ አክሰስ ይህንን ማህበረሰብ ወደ ሀገር ወደ ኔሽን ኔሽን ዋይድ በብሔር ደረጃ በሀገር ደረጃ ብሔራዊ ለማድረግ አቅም ያላቸው ሰዎች ናቸው። ስለዚህ ይፈልጉታል። ለምን? ቀድሞም እነሱ ያደጉበት አይዲዮሎጂ ስለሆነ። ምን አይነት አይዲዮሎጂ? ይሄ አባት ጠል የሆነው ስርዓት አባታዊ ስርዓቱን ጠል የሆነ አይዲዮሎጂ እነሱ ያደጉበት ስለሆነ አባትን ጠል የሆነው አይዲዮሎጂ እነሱ ያደጉበት ስለሆነ እንዳልኳቸው በዛ ጊዜ ማርክሲስታዊ አይዲዮሎጂ ሁሉም ቦታ ነው የገባው፣ ቤተክርስቲያንም ጭምር የገባው ያልገባበት ቦታ የለም። እና ከዚህ በፊት የሰሯቸውን ቪዲዮዎች ሂዱና አዩቸው፣ እዚሁ ቻናል ላይ ማለት ነው፣ ሂዱና አዩቸው። ዋናው ጉዳይ ነፃነት አይደለም። ዋናው ጉዳይ እንዴት ነው? የመብት ጉዳይ አይደለም፣ ወይም ደግሞ ጭቆና ማስቀረት ወይም ደግሞ ብዝበዛ ማስቀረት ጉዳይ አይደለም። ዋናው ጉዳይ እንደዛ ተብሎ በይፋ ይቅረብ እንጂ ዋናው ጉዳይ የሰማዩ አባታችንና አባታዊ ስርዓቱ ላይ ነበር ጥላቻቸው እሱም ማስወገድ ነበር የፈለጉት። ይሄ አውራምባ ማህበረሰብ ለዛ የተመቸ ነበር። እንግዲህ እንዴት እንደ ሰው ዶክተር ዙምራ ኑሩ እንዴት አመጡት የሚባለው ነገር እሳቸው እንደሚናገሩት ነገር እኔ ብዙም አያስኬደኝም። መቼም አንድ ጥናትን ማጥናት የሚችል ሰው፣ ሰዎችን ፋሻል ኤክስፕሬሽናቸውን ንግግራቸውን የሚከተል ሰው እና የሰዎቹን አቅም የሚያይ ሰው ይሄ ነገር እውነት ነው ብሎ መቀበል ይቸግራል፣ ይቸግራል፣ ለኔ ይቸግረኛል። ስለዚህ ይሄ እሳቸው ግን መጠቀሚያ ተደርገዋል። እሳቸው የፖለቲካው ዓላማ አስፈጻሚ ናቸው ለማለት ይከብዳል። ያንን ማድረግ የሚችል አቅም የላቸውም። ከዚህ ተረድቶት ማለት ነው፣ የማርክስን አይዲዮሎጂ ተረድቶት። የማርክስን አይዲዮሎጂ በደንብ አበጥረውና በጠርጥረው የሚያውቁ ሰዎች ግን እሳቸውን የመጡበትን መንገድ ተጠቅመውበታል። ለምሳሌ ለምሳሌ ህወት መጣ በሰማንያ ሦስት ደርግ ተገለበጠ፣ ህዋት ገባ። ከዛ በኋላ የኢህአዴግ መንግስት ቀጠለ፣ አደለ? የኢህአዴግ መንግስት ቀጠለ። በኋላ ትዚላችሁ እንደሆነ በ1989 90ዎቹ መጀመሪያ አካባቢ ካይንድ የተወሰነ ሙቭመንት ተጀምሮ ነበር። እንደገና የኢህአዴግ ስርዓትም ራሱ ይበቃናል አይነት ነገር አደለ? ሌሎች ተቃዋሚ ፓርቲዎችም የመጡበት ነው። ተቃዋሚ ሚዲያዎች መጥተዋል። በጣም ብዙ የኢህአዴግን ስርዓት ትክክል አይደለም ተገቢ አይደለም ይሄ መስተካከል አለበት ይሄ መስተካከል አለበት የሚሉ ተቃዋሚ ጋዜጣ፣ የተቃዋሚ አካል ጋዜጦችም በጣም ተስፋፍተዋል በዛ ወቅት በዘጠናዎቹ አጋማሽ አካባቢ ካልተሳሳትኩኝ ወይም መጀመሪያ አካባቢ ነው፣ ወደ አጋማሽ አካባቢ በጣም ፌመስ የሆነ ጋዜጣ ነበረ፣ አውራምባ ታይምስ። ታስታውሱት አላችሁ? ምናልባት አውራምባ ታይምስን ሊያውቁት የሚችሉት እድሜያቸው ከአርባ በላይ የሆኑት ናቸው። ግን አውራምባ ታይምስን ማን ነበር የመሰረተው? አውራምባ ታይምስ ማን ነበር? አውራምባ ታይምስ በወቅቱ የተቃዋሚዎች እንዴት ነው አፈቀላጤ ሆኖ ነበር የሚያገኙ። የተቃዋሚዎች አፍ ሆኖ ነበር የሚያገኙ። በወቅቱ በጣም ስትሮንግ የሆነ ክሪቲክስ ነበር በወቅቱ የነበረው መንግስት ላይ ኢህአዴግ መንግስት ላይ በህዋት የተደራጀው ኢህአዴግ መንግስት ላይ ሲያቀርብ የነበረው እና ለብዙዎች የአውራምባ ታይምስ የተቃዋሚዎች ተብሎ ነው የሚታሰበው። ነገር ግን ያው ጊዜ ሲያልፍ ወቅቱ ሲደርስ ደግሞ አውራምባ ታይምስ የኢህአዴግ ራሱ የኢህአዴግ እንደነበረ መረዳት ይችለናል። አለን መስራቹ ራሱ እነሱ እንዴት አድርገው ነበረ ሁነኛ መረጃ የሰውን ቀልብ ሊስብ የሚችል ሁነኛ የመረጃ ምንጭ ብሎ ሰው እንዲያምነው ነው፣ አውራምባታ ምስል እንዴትን አድርገው የተጠቀመ ያው ከነሱ ጋር አብሮ ይሰራ ነበር። በኋላ ጊዜው ሲደርስ ይበቃው ከነሱ ጋር መሆኑን በግልጽ አውቀንበታል። ነገር ግን ያን ጊዜ የተቃዋሚዎች ነበር የሚመስለው። ምናልባትም ደግሞ የተቃዋሚዎች ሆኖ እንዲመስል ተቀባይነት እንዲኖረው፣ በተለይም ደግሞ ውጭ ባለው ማህበረሰብ ተቀባይነት እንዲኖረው የያዘው ስም የትግራይ አካባቢ ስም አይደለም። የያዘው የያዘው ስም የጎንደርን አካባቢ ስም ነው ያለው። ሰው ጎንደር ላይ ያለ አንድን ቀበሌ ካልጠፋ ቀበሌ ግን ለምን አውራምባታ? ደግሞ አውራምባ ታይምስም ራሱ እንደዚሁ፣ እኔ ሳስበው ብሔራዊ ሪኮግኒሽን እንዲያገኝ ወይም ደግሞ ኢንተርናሽናል ሪኮግናይዝ እንዲደረግ ተፈልጓል። ስለዚህ አውራምባ ታይምስ ጋዜጣው በደንብ ተቆልቋብሶ ወጥቶ ነበር። በደንብ ተቀባይነት እንዲያገኝ ተስፋፍቶ ነበር። ተቀባይነት እንዲያገኝ ደግሞ ያደረገው ሁነኛ ተጨባጭ መረጃዎችን ስለሚያገኝ ነው፣ ከሌሎቹ ከተቃዋሚ ጋዜጦች እና ሚዲያዎች በተለየ ማለት ነው። ሁነኛ ተጨባጭ መረጃዎችን እንዴት ያገኛል? እሱ ራሱ ከእነሱ ጋር ስለነበረ በወቅቱ ተቃዋሚ ነኝ ብሎ አክት ሲያርግ ወይም ደግሞ ሲናገር ስለነበረ ማለት ነው። ስለዚህ አውራምባ ታይምስን ስታዩት አሁን ፌመስ እንዲሆን አውራምባ ማኅበረሰብን ፌመስ እንዲሆን በብዙ አግዟል። አውራምባ ታይምስ በወቅቱ ከአርባዎቹ በላይ አሁን እድሜያቸው ከአርባዎቹ በላይ ሀምሳዎች ውስጥ ያሉት ሰዎች በደንብ ያውቁታል። ይህንን የምልበትን ለምንድን ነው? በወቅቱ ዘጠናዎቹ መካከልና መጨረሻ ዘጠና ሰባት ዘጠና ስምንትም ጭምር ከፍተኛ የፖለቲካ ትኩሳት ነበረና እሱም ጋዜጣውም ደግሞ በጣም ፌመስ ነበረ፣ በተለይ ኦንላይን ላይ በጣም ፌመስ ነበረ። ስለዚህ በዛ ጊዜ ይህንን ፖለቲካ ትኩሳት ሊከታተሉ የሚችሉት ብዬ የማስባቸው እንደዚ አይነት ሰዎች እድሜያቸው እንደዛ የሆኑት ለማለት ነው እንጂ ከዛ በታቸው የሆኑት አይከታተሉትም ለማለት አይደለም። ስለዚህ እኔ ይህንን ነገር ሳጠነው አውራምባ ታይምስን እዛ አገኙት። በተደጋጋሚ እሱ ብቻ አይደለም፣ የአውራምባ ታይምስ ስም በየዜና አውታር ሆኖ ማገልገል የዜና አውታሩ ስም መጠሪያ ሆኖ ማገልገሉ ብቻ አይደለም። ሌላ ተገናኝ ነገር ደግሞ የማገኘው ምንድነው አጓ ፈረም ላይ አይጋ ፎረም፣ አይጋ ፎረም፣ አጓ የኛው ነው። አይጋ ፎረም እሱም እንደዚሁ የትግራይ የዜና አውታር ነው። አብዛኛውን ጊዜ ፖለቲካ ላይ ትኩረት የሚያደርግ ነው። ማኅበራዊ ጉዳዮች ላይ ምንም የሚዳስሰው ነገር የለም። ግን በተለየ መልኩ ሁለት ጊዜ በአውራምባ ማህበረሰብ ላይ ጥናት ሰርቶ ትልቅ ጀብድ ያገኘ አድርጎ የጻፈ አንድ የአዲስ አበባ ዩኒቨርሲቲ ምሁር ጽሁፎችን አትመውበታል፣ አዘጋጅተውበታል። ስለዚህ ዜሪ ሳምቲንግ ማለት ነው። ከኋላ ከኋላ ምንድን ነው ያለው ነገር? እነዚህ ግራ ዘመም ፖለቲከኞች የሚፈልጉት ነገር አለ። ምንድን ነው የሚፈልጉት? ይህን ጠንካራ ሃይማኖተኛ አባታዊ አስተዳደር ያለውን አባወራዊ አስተዳደር ያለውን ማህበረሰብ ቱ ሳም ኤክስቴንት አከርካሪው መስበር ይፈለጋል። ያ አከርካሪው የሚሰበረው ደግሞ ከውጭ ባለ ነገር እንዳልሆነ በተደጋጋሚ አይተነዋል። ነው ያው ብዙ ነገር እየተደረገ ነው፣ ግን በተለይ ግን ውጤታማ ያደርጋል ተብሎ የሚታሰበው ይሄ በሴቷና በልጆቹ መካከል የሚፈጠረው በሱና በሴቷ እንዲሁም በልጆቹ መካከል ያለውን ጠንካራ ግንኙነት እሱም በጥርጣሬና በብሶት ከተነሳ ላይመለስ ያ ማህበረሰብ እንደሚፈርስም እርግጠኛ ነን። ይህ በሌላው ዓለም ላይ የታየ ነው። ውጤታማ እንደሆነ ስለሚታወቅ ነው ተግባራዊ የሚደረገው። ስለዚህ እንዳልኳቸው አሁን አይጋ ፎረምም ራሱ የአውራምባን ማህበረሰብ ውጤት እዛ ላይ ጽሁፍ አትሟል። ምንም የማህበረሰብ ውጤት የሆነ የማህበረሰብ ጉዳይ የሆነ ነገር አይነካም። ያ የዜና አውታር ዋናው ስራው ዋናው ስራው በትግራይ አካባቢ የሚነሱ ፖለቲካዊ ጉዳዮችን እየዳሰሰ ማቅረብ ብቻ ነው። በተለይ ደግሞ ውጭ ላሉት የትግራይ ተወላጆች ማለት ነው። ነገር ግን የአውራምባ ማህበረሰብ ትኩረት ተደርጎ እዛ ላይ ያ ሰው የሰራው ጥናት ሁለት ጊዜ ታትሞለታል። ሁለት ቦታዎች ላይ አግኝቸዋለሁ። እና እነዚህን ጥናቶች ሳደርግ ታዲያ ምንድን ነው የሚታየኝ ነገር የአውራምባ ማህበረሰብ ምንም እንኳን ክቡር ዶክተር ዙምራ ኑሩ መሰረቱት ቢባልም ቢባልም ነገር ግን ከኋላ ሌላ ዓላማ ያላቸው አካላቶች ወይም ደግሞ አካላት የፖለቲካ ጥቅም ያላቸው ያንን ማህበረሰብ ከዛ ማህበረሰብ አልፎ ደግሞ በሀገር ደረጃ ያለውን አባታዊ አስተዳደር አባወራ አስተዳደር ጠንካራ የሀገር ፍቅር፣ ጠንካራ የሆነ ፓትርዮቲክ የሆነውን ወኔ መስለብ የሚፈልጉ አካላቶች ይጠቀሙበታል፣ አካላት ይጠቀሙበታል። ስለዚህ አሁን የምናየው ነገር ምንድነው? ታዲያ በ1990ዎቹ ላይ አውራምባ ታይምስ መጣ። አውራምባ ታይምስ በጣም ፌመስ አደረገው። አውራምባ ማህበረሰብ በፊት ያን ያክል አይታወቅም ነበር፣ እንዳልኳችሁ። ደርግም የፖለቲካ ጥርጣሬ ስላለው ከህወሀት ጋርም ከሌሎችም ጋር ግንኙነት አለው ብሎ ስለሚጠረጥር ይጨምቃቸው ነበር፣ ይጫናቸው ነበር። እነሱም ወደ ደቡብ ተሰደው ነበር የቆዩት። ሞሮፍ እድል አግኝተው ትንፋሽ አግኝተው በደንብ መስፋፋት የጀመሩት በኢህአዴግ ጊዜ ነው። ህወሀት ስልጣን ሲይዝ ነው። ህወሀት ስልጣን ከያዘ በኋላ ደግሞ ቀድሜ እንዳልኳችሁ ደግሞ አውራምባ ታይምስ የሚባለው መጣ። አውራምባ ታይምስ ሲመጣ ለምንድን ነው አውራምባ ታይምስ ስሙ የተመረጠበት ምክንያት፣ አውራምባ ታይምስ ስሙ የተመረጠበት ምክንያት ለምንድነው? ለምሳሌ ጎንደር ታይምስ ቢባል አንድ ጋዜጣ ምን ሊሆን ይችላል ብላችሁ ታስባላችሁ? የጎንደር አካባቢ ተወላጅ ሰው የመሰረተው ለጎንደር ብዙ ነገር ትኩረት የሚያደርግ ጎንደርን የሚጠቅም ፖለቲካ ሆነ ማህበራዊ ጉዳዮችን የሚያነሳ ብላችሁ ነው የምታስቡት። አውራምባ ታይምስ ግን እንደዛ አይደለም። አውራምባ ታይምስ ስሙ የተወሰደው ከጎንደር አካባቢ ነው። ነገር ግን የጋዜጣው ወይም ደግሞ የዛ ዜና አውታር መስራቹም ሆነ ባለቤቱ ደግሞ የሌላ አካባቢ ማህበረሰብ ነው። በተለይም ደግሞ ግራ ዘመም የሆኑ ፓርቲዎችን የሚደግፍና የሚከታተል ወይም ደግሞ የነሱ ፋናቲክ የሆነ ሰው ነው። አሁን እዚህ ውስጥ ትኩረት እንድታደርጉ የምፈልገው ወንድሞቼ ምንድነው ታውቃላችሁ? አንድ አካል አንድ ግለሰብ አንድ ተቋም የእናንተን ስም ስለያዘ አንድ ማንኛውም ኦን ቢሃፍ ኦፍ ዩ የሚመጣ በእናንተ ማህበረሰብ ስም የሚመጣ ተቋም ወይም ደግሞ ግለሰብ የእናንተን ስም ስለያዘ እናንተ የምትወዱትን ስም ስላነገበ የእናንተ ነው ማለት አይደለም። አሁን የምናየው ለምሳሌ በኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ እየተሰራ ያለ እንቅስቃሴ አለ፣ ኦርቶዶክሳዊ ቤተሰብ የሚባል አሁንም እሱንም እንዲሁ በአይነ ቁራኛ ነው የማየው። አላምንበትም። ምናልባት ሲጀምሩ የጀመሩ ሰዎች ጥሩ ነገር አስበው ሊሆን ይችላል። አሁን ግን እየሄደበት ያለውን ማን እንደሚያንቀሳቅሱ ስታዩ ጥርጣሪ አለኝ። አሁንም ኦርቶዶክሳዊ ቤተሰብ የሚባለ ኦርቶዶክሳዊ ቤተሰብ ግንባታ፣ እንዲሁም ደግሞ በማህበረ ቅዱሳን የተጀመረው የአዲስ ትውልድ ግንባታ የሚባሉ ነገሮች ላይ ማለት ነው። አዎ ዝም ብሎ እንደ እንስሳ እንደ በግ ወይም እንደ መንጋ ሲጠሯችሁ ስማችሁን ሲያነሱት አቤት ብላችሁ አትነዱ። በእርግጥ ስሙ እናንተ ነው። ነገር ግን እውነት ስሙን ያነሱት ሰዎች ሁሉ ለእናንተ ጥቅም የሚያስቡ ናቸው ወይስ ለወዳቸው ያደሩ ናቸው? ወይስ አርቀው አርቀው እናንተን ብቻ ሳይሆን የልጅ ልጆቻችሁንም ጭምር ለባርነት ለመግዛት የፈቀዱ ሰዎች ናቸው? አውራምባ ማህበረሰብ ላይ እንደዛ ነው የማየው። አውራምባ ማህበረሰብ በአሁኑ ሰዓት የአውራምባ ማህበረሰብ አይዲዮሎጂ ወደ ትምህርት ቤት እየመጣ ነው። ህጻናቶች እንዲማሩት እየተደረገ ነው። የቴሌቪዥን የዩቲዩብ፣ የህጻናት ቻናሎች ይህንን የአውራምባ ፕሮግራም ያስተላልፋሉ። ልጆች እንዲማሩ እየተደረገ ነው። የሴትና የወንድ ሚና የለም እየተባሉ እየተነገረ ነው። አስቡት! የሴትና የወንድ ሚና የለም እየተባለ እየተነገረ ነው። የሴትና የወንድ ሚና እንዳለ፣ የሴትና የወንድ ሚና ለይቶ ሴትና ወንድ አድርጎም የፈጠረን አባት አለን። ይህንን ግን ከውጭ ስንሰማው አይደለም እኮ ዛሬ፣ የቤተ ክርስቲያን አባቶች ራሳቸው ይህንን ያስተማሩ ሊቅና ሊቃውንት የተባሉት ራሳቸው አባታቸው የሰራውን ስርዓት ክደው አባታቸውንም ክደው የሴትና የወንድ ሚና የለም ብለው ያስተምራሉ፣ መጽሐፍ ያሳትማሉ። ከዚህ ፊት አውርተንበታል፣ በጠባባ ጅ አውርተንበታል። ወደፊትም ያው ነገሮችን አመቻች እጄ ላይ የምትጠቀምባቸው መሳሪያዎች አመቻች አቀርብላቸዋሉ። ጥናቶችም የሴትና የወንድ ሚና የለም አውራምባ ማህበረሰብ ውስጥ። ይህንን ዛሬ ልጆቻችን እየተማሩት ነው ስዋት ነገ ምን አይነት ልጆች ነው የሚኖሩ? በዚህ አይነት አካሄድ ይሄ በስነ ስርዓት ታቅዶ ቤት የሚሰራ ስራ ነው። ማርክሲስታዊ አካሄድ ነው። ማርክሳዊ አካሄድ ነው። ማርክስ እንደዛ ያደረገው እኮ አባትና አባት ጠል፣ ወንድና ወንድ ጠል የሆነ ነው። ያደረገው ነገር ምንድነው ነው ሴቷን በባልየው ላይ ማስነሳት ነው፣ ማሳመፅ ነው። ልጆቹን በባልየው ላይ በአባታቸው ላይ ማሳመፅ ነው ያደረገው ነገር። የአውራምባ ማህበረሰብ ከዛ የተለየ አይደለም። በዝርዝር ማየት እንችላለን፣ ወደፊት እናየዋለን። ነገሩ ግን የአውራምባ ማህበረሰብ መሪ፣ ጠባቂ፣ እረኛ የሌለው ማህበረሰብ በኛ ውስጥ በኛ በኢትዮጵያዊ ማህበረሰብ ውስጥ እንዲለመድ፣ እንዲስፋፋ ተደርጎ ታቅዶ የተሰራ ነው። የሚደግፉት በአብዛኛው በተለይ ስለ ሴቶች መብት የሚያወሩት ስለ ሴቶች እኩልነት የሚያወሩት ስለ ሴቶች ነፃነት የሚያወሩ ወንዶችን ሂዱና እዩዋቸው፣ አቅመቢሶች ናቸው። በወንድነት የወንድነት ግዴታቸውን የማይወጡ ያንን የወንድነት ግዴታቸውን ለመወጣት ወንዳዊ ጸጋቸውን ወንድነት መክሊታቸውን ያልሰለጠኑበት ያላበለጸጉት ብዙ ጊዜ እንደዚህ አይነት ወንዶች የሴቶች መብት ተከራካሪዎች ወይም ደግሞ ምን ልበላቸው ወንድ ፌሚኒስቶች ናቸው። እንደዛ አሉ። አሁን ለም መድረክ የሚያዘጋጁ ሽልማት የሚሸልሙ ሰዎችን የተለያዩ ባለስልጣናቶችንም፣ ባለሀብቶችንም፣ ጋዜጠኞችንም እስቲ ጠጋ ብላችሁ ያቸው። ምንም ወንድ ልጅ በማህበረሰብ ውስጥ ሊወጣው የሚገባውን ግዴታና ዲዩቲ ኤንድ ሪስፖንሲቢሊቲ መወጣት የሚችልበትን ወኔ አቅም ያልገነቡ ናቸው። ካርል ማርክስ ጋር ስትመጡ እንደዛ ነው የምታገኙት። ዶክተር ዙምራ ኑሩን ጋር ስትመጡ እንደዛ ነው የምታገኙት። ይሄ ነገር እዛ ላይ ታያላችሁ። እና ያ ሰው ጠንካራ ሆኖ፣ ገበሬ ሆኖ፣ ጠመንጃ ይዞ ሀገር ጠባቂ ሆኖ፣ ድንበር ጠባቂ ሆኖ፣ ትውልዱን የሚጠብቅ እንደዚ ነገር አይታሰብም። እንደዚ ነገር አይታሰብም። ስለዚህ አሁንም እዚህ ጋር ስትመጡ ታዲያ በወቅቱ የተስፋፋው አይዲዮሎጂ በወቅቱ የተስፋፋው አይዲዮሎጂ ሃይማኖት ጠል ነው። እግዚአብሔርን ጠል ነው። ፈጣሪን ጠል ነው። አንድ አምላክ አለ ይላሉ ሲደልሉን፣ በፈጣሪ አያምኑም የላቸውም። ፈጣሪ ፈጣሪያቸው ምን ይመስላል? ማን ይመስላል? በምን ይገለጣል? ከማጋ ተገናኝቶ ያውቃል? ለማን አናግሮ ያውቃል ብትላቸው ምንም መልስ የላቸው። ስለዚህ ፓጋን ናቸው ማለት ነው። ቀጥሎ ደግሞ አባታዊ ስርዓቱን አይፈልጉም። ወንድና ሴት የሚባለው ልዩነት አይስማማቸውም። የወንድና ሴት ሚና የሚባለው ልዩነት አይስማማቸውም። ይሄ ኢትዮጵያን እስከ ዛሬ ያመጣት የሁለት ሺህ የሦስት ሺህ የአራት ሺህ የአምስት ሺህ ታሪኳን የገነባት አካሄድ ማህበረሰብ ይሄ ነበረ ወይስ ያ የሁለት ሺህ የሦስት ሺህ የአራት ሺህ አካሄድ ማህበረሰብ? እነሱ ከዛ ካጎታቸው ከካርል ማርክስ እንደሰሙት የረጅም ጊዜ ሴቶች ጭቆና የሕፃናት ብዝበዛ ነበረበት። ጠይቁ ራሳቸውን። ይህ እንድጠይቁ ነው መፈልገዋል። እኔም ውስጥ ብዙ ያልተመለሱ ጥያቄዎች አሉኝ። የተወሰኑትን የያስኳቸውን ይዤ ግን ለእናንተ ላካፍላችሁና ጥያቄ እንድትፈጥሩ እግረ መንገዱን ደግሞ ከእኔ የተሻላችሁ መርማሪዎች እንዳላችሁ አምናለሁና መርምሩ። ፋይናንሻሊም ደግሞ ውጭ ባሉ ሰዎች ይደገፋል። ዩቲብ ቻናል አላቸው። ዩቲብ ቻናላቸው ጥርት ባለ ቪዲዮ ይሰራል። ምን ታስበው ነገ ታስበው፣ ልጆች እያደጉ ነው። እነሱ ትምህርት ቤት ተሰርቶላቸዋል። ትልቅ ትምህርት ቤት። እዛ ትምህርት ቤት ውስጥ የአውራምባ ማህበረሰብ ልጆች ብቻ አይደሉም፣ የሌሎችም ልጆች ያድጋሉ። በርግጥ የአውራምባ ማህበረሰብ ያን ያክል የሚወልድ ማህበረሰብ አይደለም። የሚሆነው ሴት መር ስለሆነ፣ ማትሪያሪካል ስለሆነ፣ በሴት የሚመራ ማህበረሰብ ስለሆነ ዱ ዩ ቲንክ፣ አሁን የአውራምባ ማህበረሰብ በዶክተር ምክንያቱም እነሱ በአንድ ወንድ መመራትን አያስቡም። አንድ ማህበረሰብ ፓትሪያሪካል ካልሆነ በእርግጠኝነት ማትሪያሪካል ነው የሚሆነው ሴት መር ነው የሚሆነው በሴት የሚመራ ነው የሚሆነው እንጂ በእኩልነት አይመራም። በእኩልነት የሚመራ ማህበረሰብ የለም። ወይ ወንድ ይመረዋል፣ ወይ ሴት ትመሯዋለች። በእኩልነት ይመራል የሚባል ቤተሰብም ሆነ ማህበረሰብም ሆነ ትዳርም ቢሆን በሴት የሚመራ ነው እንጂ በወንድ አይመራም። ስለዚህ ዱዩቲንክ አሁን ቅድም ያሳዩዋችሁ ፎቶ ላይ ዶክተር ዙምራ ኑሩ ነው የሚመራው ወይስ እናን ነች የምትመራው ያንን ማህበረሰብ? አዎ። ስለዚህ እነዚህ ነገሮች እንድትመረምሯቸው እፈልጋለሁ። አሁን ይሄ ምንድነው ጥያቄ እንዲፈጥርባችሁ የምሰጣችሁ መረጃ ነው፣ ጥያቄ እንዲፈጥርባችሁ። እናንተ ውስጥ ጥያቄ ከፈጠረ ብታገኛቸውን ማስረጃዎችና መረጃዎች አጠናቅራችሁ እነዚህን ነገሮች እንድንመረምራቸው የበለጠ ደግሞ እውነታውን ትውልዳችን እንዲያውቀው ያስፈልጋል። የምታገኙት ጥሩ መረጃ በእጃችሁ ጥሩ መረጃ ካለ ደግሞ እነዛ መረጃዎችም ለእኔ ፎርዋርድ አድርጉልኝ። ቴሌግራም ገጽ አለ። በቴሌግራም ገጽ ሊሆን ይችላል፣ በሌላም በተለያየ መልኩ ማለት ነው። እነዛ ነገሮች ፎርዋርድ አድርጉልኝ። ለምሰራቸው ጥናቶችም ማጠናከሪያ ይሆነናል። ዛሬ አይነው ብዙ እንቅልፋም ትውልድ አለ። ምናልባት ይህ እንቅልፋም ትውልድ ካለፈ በኋላ ሌላ አዲስ ትውልድ ሲመጣ ለእነዛ ትውልዶች ይሆናቸዋል። ለእነሱ ብናስቀምጠላቸው ይጠቅማቸዋል ብዬ አምናለሁ። ስለዚህ እነዚህ ነገሮች አገናዝቧቸው። የአውራምባ ማህበረሰብ አውራ አልባ ማህበረሰብ ነው። መሪ አውራ የሆነ ማህበረሰብ አውራ የሆነ ወንድ የሌለበት፣ ይህንን ደግሞ እነሱ ራሳቸው ክደው የተቀመጡበት ማህበረሰብ ነው። ሌሎች መረጃዎችን ወደፊት ደግሞ እናያለን፣ እጨምርላችኋለሁ። ማለት መረጃ ስለሌለኝ አይደለም። አሁን ይሄ ጥያቄ መፍጠሪያ ቪዲዮ ነው። ከዛ በደንብ የተጠናከረው መረጃ ደግሞ በደንብ ወንድ እንዴት እንደማያድግበት ከዛ ማህበረሰብ፣ ሴቶቻችን እንዴት ከተፈጥሯቸው ከአባታቸው ጸጋ እንደሚወድቁበት፣ ወንዶችም እንዴት ከተፈጥሯቸው ከአባታቸው ጸጋ እንደሚወድቁበት፣ ይህንን ደግሞ ጠላት ለምን እንደሚጠቀምበት፣ ለምን ዓላማ እንደሚጠቀመው፣ ለምን ሆን ተብሎ አሁን በየሚዲያዎቻችን ስለ አውራምባ ማህበረሰብ ትውልዱ በትምህርት ስርዓቱ ትውልዱ ህጻናቶች በተለይ በህፃናት በልጆች ፕሮግራም እንዲሰሙት፣ ለምን አዲስ አበባ ዩኒቨርሲቲ የሬዲዮ ፕሮግራም ተከፍቶላቸው አውራምባ ማህበረሰብ የሚባል የሬዲዮ ፕሮግራም ተከፍቶላቸው ዩኒቨርሲቲ አምነን የምንለካቸው ልጆች እንዴት አድርገው እንደሚሰልቧቸው፣ ሴቶች ልጆቻችን ነገ ሚስት እናት መሆን እንዲጠሉ እንዴት እንደሚደረጉ ወንዶቻችን ደግሞ አቅመቢስ አልጫ ሆነው እንዴት እንደሚማሩ ጥያቄ እንድትፈጥሩ ነው። ጠይቁ። በቴሌቪዥን ሲተላለፍ የልጆች ፕሮግራም የአውራምባ ማህበረሰብ ፕሮግራም ተብሎ ዝም ብላችሁ ከልጆቻችሁ ጋር አትመልከቱ። ምን አስበው ነው እነዚህ ሰዎች ይህን ነገር የሚያስተምሯቸው? ነገ ምን እንዲሆኑ ነው የሚያስተምሯቸው ሲሆን ይህንን ነገር በተለይ ደግሞ ልጆቼ ብላ የምታስበው የምትጨነቀው ቤተክርስቲያን፣ እንዳው ሰው ቢኖራት ኖሮ አባት ቢኖራት ኖሮ ይህን ነገር በስርዓት በፕሮግራም ልትሞግተው ይገባ ነበር። ግን ችግሩ ያው እንደዚህ የሚላቸው ሰዎች እራሳቸው ቤተክርስቲያን ድረስ እጃቸው ረጅም ነው። ለምንድን ነው በእነዚህ ሰዎች የሚበረታተው አውራምባ ማህበረሰብ ምክንያቱም ማርክሳዊ አይዲዮሎጂ የወንድን ኃይለኝነት የወንድን ጠንካራ የአባወራዊ ስርዓትን መመስረት ፓትሪያርካል የሆነው ሲስተም አይፈልግም ፓትሪያርካል የሆነው ሲስተም ጨቋኝ ነው በዳይ ነው ብሎ የሚናገር ነው ይህን ፓትሪያርካል የሆነው ሲስተም ደግሞ ራሱ ክርስትናው ማህበረሰብ ያመጣው ነው እንደገናም ደግሞ መስራች ነው የተባለው ደግሞ ራሱ እሱ ራሱ ያወረደው ነው ወደ ታች ስለዚህ አይፈልጉትም እነዚህ ሰዎች ለስሙ ክርስቲያን ሊሆኑ ይችላሉ። ልታያቸው ትችላላችሁ፣ ትልልቅ ቦታዎች ከትልልቅ ሊቃውንት ጋር ተሰለፈው ልታያቸው ትችላላችሁ። አፍቃሪ ክርስትና፣ አፍቃሪ ማህበረሰብ፣ አፍቃሪ ኢትዮጵያ ሊመስሉ ይችላሉ። እኔ ግን አይ ዳውት ጠራጠራለሁ። ብዙ የቤት ስራ አለብን። ጀግናው በርቱ፣ አሁን የሰጧችሁን መረጃዎች ይዛችሁ ማስታወሻ ያዙና እናንተም አስሱባቸው፣ መረጃ አነፍኑፉባቸው። ያገኛችኋቸው መረጃዎች ካሉ እናንተም አትጠቀሙባቸው ከሆነ ለኔ ፎርዋርድ አድርጉልኝ።